ሁላችንም በአንደኛ ሳሙኤል ምዕራፍ ሰላሳ ላይ ከቁጥር አንድ ጀምሮ ያለውን እግዚአብሔርን ቃል እናወጣለን። በሦስተኛው ቀን ዳዊትና ሰዎቹ ፂግላግ ደረሱ። በዚህ ጊዜ አማሌቃውያን ደቡቡን አገርና ፂግላግን ወረው ነበር፤ ፂግላግንም ወግተው አቃጥለው ነበር። ሴቶቹን፣ በዚያ የነበሩትን ወጣቶችና ሽማግሌዎቹንም ሁሉ ማርከው ወሰዱ። የማረኩትንም ይዘው ከመሄድ በስተቀር አንዱንም አልገደሉም ነበር። ዳዊትና ሰዎቹ ወደ ጺቅላግ እንደደረሱም እነሆ ከተማይቱ በእሳት ጋይታ፣ ሚስቶቻቸው ወንዶችና ሴቶች ልጆቻቸው ተማርከው አገኙ። በዚህ ጊዜ ዳዊትና ሰዎቹ ማልቀስ እስከሚያቅታቸው ድረስ ድምፃቸውን ከፍ አድርገው አለቀሱ። ምን እስከሚያቅታቸው ማልቀስ እስከሚያቅታቸው። ሁለቱ የዳዊት ሚስቶች ማለትም እዝራኤላዊቷ የአኪናሆም የቀርሜሌሳዊውም የናባል ሚስት የነበረችው አቢግያ ተማርከው ነበር። ሰዎቹ ስለ ወንዶችና ሴቶች ልጆቻቸው ነፍሳቸው ተመራ። ሊወግሩት ስለተመካከሩ ዳዊት በጣም ተጨነቀ። ነገር ግን ዳዊት በአምላኩ በእግዚአብሔር በረታ። ቁጥር ሰባት ከዚያም ዳዊት የአቤሜሌክ ልጅ ካህኑን አብያታርን ኤፉዱን አምጣልኝ አለው። አብያታርም አመጣለት። ዳዊት ይህንን ወራሪ ሰራዊት ልከተለውን እደርስባቸዋለሁን? ሲል እግዚአብሔርን ጠየቀ። እግዚአብሔርን በእርግጥ ትደርስባቸዋለህ፣ ምርኮውንም ትመልሳለህ ተከተል ሲል መለሰለት ይላል። በእርግጥ ትደርስባቸዋለህ፣ ምርኮውንም ትመልሳለህ ተከተል ሲል መለሰለት። ቁጥር 16 ላይ ዳዊትም ወደ ታች መርቶ ደረሰ። በደረሰ ጊዜም ወራሪዎቹ የፊልስጤማውያንና የይሁዳ ምርኮ ከወሰዱት ታላቅ ምርኮ የተነሳ በየቦታው ተበትነው ይበሉ ይጠጡና ይዘፍኑ ይጨፍሩም ነበር። ዳዊትም ከዚያ ዕለት ማታ አንስቶ እስከ ማግስቱ ምሽት ድረስ ወጋቸው። በግመል ተቀምጠውም ከሸሹት አራት መቶ ወጣቶች በስተቀር ከመካከላቸው ያመለጠ አንድም አልነበረም። ቁጥር 18 ላይ ዳዊትም አማሌቃውያን የወሰዱትን ሁሉ አስጣለ። ሁለቱንም ሚስቶቹን መለሰ። ትንሽም ሆነ ትልቅ፣ ወንዶቹም ሴቶቹም ልጆች ምርኮ ምርኮም ሆነ ሌላ አማሌቃውያን ከወሰዱት ነገር ምንም የጎደለ ነገር አልነበረም። ዳዊትም ሁሉንም አስመለሰ። እንዲሁም የበጉንና የፍየሉን የላሙንም ሁሉ ወሰደ። ሰዎቹም ይህ የዳዊት ምርኮ ነው እያሉ መንጋውን ከሌሎች ከብቶች ፊት ለፊት ይነዱ ነበር ይላል። አንዳንዱ ነገር እጃችን ሲወጣ ማዳን ሲችል ለምንድነው ዝም የሚለው? አንዳንድ ጊዜ እየጸለይንም ነገሮች ከእጃችን ሊበላሹ ይችላሉ፣ ሊዝረከረኩ ይችላሉ። ነገር ግን በዛ ሁኔታ ውስጥ እግዚአብሔር ሳያይ ቀርቶ አይደለም፣ ወይም እግዚአብሔር ቃል ኪዳኑ ረስቶ አይደለም፣ ወይንም ደግሞ እግዚአብሔር እንድንጠፋ ፈልጎ አይደለም። እግዚአብሔር ሌላ የተአምራት መንገድ አለው፣ ሌላ የድል መንገድ አለው። እናንተን የሚያለማምድበት ሌላ የበረከት መንገድ አለው፣ ሌላ የከፍታ መንገድ አለው። ስለዚህ አንደንግጥ። ከእጃችን ነገሮች ሲወጡ የማስ

የመታደግ አገልግሎት አለው ጌታ። የማስጣል አገልግሎት አለው ጌታ። ሰይጣን በጨፈረበት አቅጣጫ ሰይጣንን የሚያሸማቅቅ እግዚአብሔርን የሚያስከብር ነገር እግዚአብሔር እንደገና አለው። አንዳንዱ ነገር ሄዷል ማለት አይመለስም ማለት አይደለም። ተበላሽቷል ማለት አይገነባም ማለት አይደለም። ወድቋል ማለት አይነሳም ማለት አይደለም። ወደ እግዚአብሔር ስትቀርብ እግዚአብሔር የሚያስጥልበት መንገድ አለው። እግዚአብሔር የሚያስመልስበት መንገድ አለው። አሜን፣ አሜን፣ አሜን። በዚህ ስፍራ ላይ በአንደኛ ሳሙኤል ምዕራፍ 29 ላይ ዳዊት ሳኦልን ለመውጋት የፍልስጤማውያን ቅጥረኛ ሆኖ እንደገባ የእግዚአብሔር ቃል ይናገራል። መሄጃ ስላጣ ያ ንጉሥ ትሆናለ ተብሎ የተቀባው፣ አንዳንድ ጊዜ እንደ አገልጋይ መሄጃ የምታጡበት ጊዜ አለ። እግዚአብሔር ዝም የሚልበት ጊዜ አለ። እግዚአብሔር ጸጥ የሚልበት ጊዜ አለ። ሰማይ ምድሩ ድንግዝግዝ የሚልበት ጊዜ እግዚአብሔር ትቶሃል ማለት አይደለም። ደግሞ በዛ ጨለማው ሰብረ የምትወጣበት መንገድ አለው። እግዚአብሔር አቅጣጫ አለው። ዳዊትን የሚያክል እግዚአብሔር የቀባው ሰው፣ የኢየሱስ ግንድ የሚመጣበት የዳዊት ቤተሰብ በስደት ላይ ነው የነበረው በስደት ላይ መሆን ብቻ ሳይሆን ከፊልስጤማውያን ንጉሥ ጋር አንኩስ ከሚባለው ንጉሥ ጋር አብሮ ለአንድ ዓመት እንደኖረ እግዚአብሔር ቃል ይናገር። በጣም እኔ ይህን ክፍል ሳጠነው ገረመ። እንዴ ዳዊት ነው አንኩስ ስር ገብቶ ከአንኩስ ኋላ ሲከተለ? አዎ ዳዊት ነው። እግዚአብሔር አንዳንድ መራራ መንገድ አለው። የማይመች መንገድ አለው። ሀ እግዚአብሔር ጥሎሃል ማለት አይደለም። ቃል ኪዳኑ የዘላለም ስለሆነ የተቀባኸው ቅባት ጊዜያዊ ስላልሆነ በሆነ ሲዝን የሚደበዝ ስላልሆነ እግዚአብሔር ደግሞ ዘመን ያመጣል። የማስጣል ዘመን ያመጣል። የመታደግ ዘመን ያመጣል። በኢየሱስ ክርስቶስም ከተሸሸክበት ነገር ትወጣል። ጭራጭራ ከሆንክበት ነገር ወደ አደባባይ ትወጣል። እግዚአብሔር ወደ ከፍታ ያወጣል፣ ወደ ቅባት ያወጣል፣ ወደ ክብር ያወጣል። እንዲያውም ዳዊት ከአንኩስ ጋር አንድ ዓመት እንደኖረ የምታውቁት በዚህ ቁጥር ምዕራፍ 29 ቁጥር አንድ ሁለት ላይ ስታነቡ ፊልስጤማውያንም ሰራዊታቸውን ሁሉ በአፌቅ ሰበሰቡ፣ እስራኤላውያንም በእዝራኤል ሸለቆ ባለው ምንጭ አጠገብ ሰፈሩ። የፊልስጤማውያንም ገዦች በመቶና በሺ ሆነው፣ ስሙኝ፣ ሲዘምቱ ዳዊትና ሰዎቹ ከአንኩስ ጋር ደጀን ሆነው ይከተሉ ነበር ይላል። በኢየሱስ የፊልስጤም አዛዦችም እነዚህ ዕብራውያን እዚህ ምን ያደርጋሉ? ዲስሪስፔክት የሚደረግ ሰው አይደለም ዳዊት፣ ጎልያድን የጣለ ሰው ቦታ አቶ ስፍራ አቶ መሸሸጊያ አቶ ፊልስጤማውያን ቃል ኪዳን የሌላቸው በሺና በመቶ ሲሰለፉ ዳዊትና አብረውት የነበሩት ግን ከኋላ ኋላ ደጀን ሆነው ይከተሉ ነበር ይላል። አየ የእግዚአብሔር ጊዜ እስከሚመጣ የመጎብኘት ጊዜ እስከሚመጣ የመታየት ጊዜ እስከሚመጣ ትልቅ ቅባት ተቀብለ ልታጣት ይችላል። ኪስ ባዶ ሊሆን ይችላል። ቸርች ባዶ ሊሆን ይችላል። አካውንት ባዶ ሊሆን ይችላል። አትደንግጥ፣ አትደንብር። እግዚአብሔር ዘመን እያመጣ ነው። የማበብ ዘመን እያመጣ ነው። የመለምለም ዘመን እያመጣ ነው። ሰብሮ የመውጣት ዘመን እያመጣ ነው። ለብዙ ሰዎች መፍትሄ ሆናችሁ ለራሳችሁ መኖር ያቅታችኋል። እግዚአብሔር ጊዜ እስከሚያመጣ ለብዙ ሰዎች እንጀራ አውጥታችሁ ለራሳችሁ እንጀራ ልታጡ ትችላለ። ለብዙ ሰዎች በር ሆናችሁ ለራሳችሁ በር ልታጡ ትችላለን። ለብዙ ሰዎች በረከት ሆናችሁ ለራሳችሁ ሊታጡ ትችላለን። እንደውም የፊልስጤም ሰዎች እነዚህ ዕብራውያን እኛ መካከል ምን ያደርጋሉ? አባሯቸዋሉ። አንኩስ፣ ኧረ ይሄ ሰው እኔ ጋር አንድ ዓመት ከተጠጋ ጊዜ ጀምሮ በደላ አላየሁበትም፣ አል ክፋት አላየሁበትም። ከእኛ ጋር ይሁን ሳኦልን ይዋጋ ሲል የፊልስጤም ሰዎች እንዲህ አሉ፣ ይሄ ሰውዬ ከወዳጆቹ ጋር የሚታረቀው በዚህ ምክንያት ሊሆን ስለሚችል አባሯቸዋል። ዳዊትን ጠራና አንኩስ እንዲህ አለ፣ መልካም ሰው ነ ምንም ከና አላየሁብም፣ ግን የፊልስጤም መሪዎች አልተቀበሉሁም። አየ ቦታ ካልሆነ ተቀባይነት አታገኙ። እግዚአብሔር መንገድ አለው ስፍራ። ስለዚህ ዳዊት እንደዚህ አለው የፊልስጤም አባቶችን የሚያስከፋ ነገር ሳታደርግ ዝም ብለ ሂድ አለው። ቁጥር ዘጠኝ ላይ አንኩስም እንዲህ አለው በእኔ ዘንድ እንደ እግዚአብሔር መልአክ መልካም እንደሆንክ አውቃለሁ። ይኸው አንኩስ ዳዊትን የሚያየው እንደ እግዚአብሔር መልአክ ነው። በጣም ሰውዬው እኮ የፊልስጤም ንጉሥ ቢሆንም በጣም አክሴፕት አድርጎታል። የቅባት ሰው መሆኑን አውቋል። መፍትሄ መሆኑን አውቋል። ነገር ግን ሊያቆየው አልቻለም። አንተ በእኔ ዘንድ አለ እንደ መልአክን አለ መልካምነትን አይቻለሁ አለ፣ ቅባትን አይቻለሁ በረከትን አይቻለሁ ግን ይሄ ያንተ ቦታ አይደለም አለ። የፊልስጤም ሰዎች አልወደዱህም አለ፣ አይሆንም ብለው አለ። ዳዊት በፊልስጤማውያን ተባሮ እንደ መልአክ ከታየበት ቦታ ሲመጣ በእንቅርት ላይ ጆሮ ደግፍ እንደሚባለው የባሰ ነገር ቅባቴህ እየጨመረ ሲሄድ ችግር እየባሰና ና እየከፋ ነው የሚሄደው። ባይዘ አኖይንቲንግ እየጨመረ ሲሄድ ደ ሞስ ክሪቲካል ነገሮች ወደ አንተ ይመጣል። በጣም ዲፕል የተቀቡ ሰዎች በቃ ቻሌ እንጂ እየጨመረ ነው የሚሄዱ። ለምን ብለህ ብትለይ፣ ምክንያቱም ያንተ ቅባት እየጨመረ ሲሄድ በሰይጣን መንግስት ላይ አደገኛ ሰው ነው የምትሆነው። ኖርማል ሰው መሆን አትችልም። አንተ መጣህ ማለት አስር ሰዎች ሊገድል ያቀደውን በአንድ ጉባኤ ከእጁ ታወጣበታል። አንተ መጣህ ማለት ሰይጣን እየሰራ ያለውን ነገር ታበላሽበታል። ፕሮግራሙን ታበላሽበት ታበላሻል። ስለዚህ አንተን መቃወምንም አጌነስ ያደርጋል። በፋይናንስ ይቃወምሃል፣ በጤና ይቃወምሃል፣ በሰዎች ይቃወምሃል፣ በሆነ ነገር ይቃወምሃል። አትደንግጥ። ያን በዛ ሁኔታ ውስጥ ግን እግዚአብሔር ድምፁን አትሰማም ይሆናል እንጂ አለውልህ አሜን፣ አሜን፣ አሜን አለውል እያለ። ስለዚህ ዳዊት ሲመጣ የባሰ ነገር ማረፊያ የሆነው ከተማው ፂግላግ ተቃጥላለች። መቃጠል ብቻ ሳይሆን አስቀምጠው የሄዱት ነገር በሙሉ የለም፣ በቦታው የለም። ከተማይቱ ተቃጥላለች። ቤት የለም፣ ንብረት የለም፣ ምንም ነገር የለም። በጣም የችግሩ አስከፊነት ያውላችሁ። እግዚአብሔር የሚቀባው ሰው ብዙ ዋጋ ለመክፈል የተዘጋጀን ሰው። እውነቴ ነው ምላሽ እውነቴ ነው። እኔ በሕይወቴ ከልጅነቴ ያየሁት ቅባት በጨመረ ቁጥር መከራ ሲጨምር አይቻል፣ ምት ሲጨምር አይቻል። ባይዛ ወይ መጽሐፍ ቅዱስ ሲናገር ስለ ሁለት ቤቶች ይናገራል። ቤቱን በአለት ላይ የሰራና ባሸዋ ላይ የሰራ አይደለም፣ ቃሌን ሰምቶ የሚያደርገው ቤቱን በምን ላይ የሰራ ይመስላል? በአለት ላይ ሰምቶ የሚያደርገው በአለት ላይ የሰራን ሰው ይመስላል። ንፋስ መጣ፣ ጎርፍም መጣ፣ ቤቱን ምን አደረገው? መታው ይላል። ምታይቀርም። ይኸውልህ፣ ከምት ነፃ የሆነ አገልግሎት እንዳትጠብቅ። ምታይቀርም። ዋናው ግን የተመሰረተበት ነገር ምታይቀርም። እኔ ላባብል አልነግርም። ከምት ውጭ የሆነ ቅባቴል ይመታል ቤቱ ቅባት ይመታል። አገልግሎት ይመታል። ነገር ግን የተመሰረትክበት መሰረት ጎርፉን ያሳልፈዋል። ዝናቡን ያሳልፈዋል። አንተ ግን ጸንተ ትወጣለህ። ምት አይቀርም። ከዛስ ሁለተኛው ይህ ቃሌን ሰምቶ የማያደርገው ሰው ቤቱን በአሸዋ ላይ የሰራ ነ ንፋስ መጣ፣ ጎርፍ መጣ፣ ቤቱን መታው ይላል። አወዳደቁ ምን ሆነ ይላል። ቅባትን ኤክስፔክት የምታደርጉ ከሆነ ምት እንዳለ ማወቅ አለባቸው። የተቀበልከው የቅባት ሳይዝና ከእግዚአብሔር ጋር ያለ ህብረት በመንፈስ ዓለም ላይ ቻሌንጅን ያበዟል። በጣም የምንፈተነው ከእግዚአብሔር ጋር ያለንን የህብረት ያክል። ሰይጣን በጣም የሚጠላቸው ሰዎች ከእግዚአብሔር ጋር ህብረታቸው ጠንካራ የሆነ ሰዎች፣ ሚስጥረኛ የሆኑ ሰዎች፣ የሚያለቃቅሱ ሰዎች፣ በጾም የሚተጉ ሰዎች፣ በጓዳ የሚተጉ ሰዎች እነሱን ይፈራቸዋል። ለምን? አዳዲስ መገለጥ አላቸው። አዳዲስ ምሪት አላቸው። አቅጣጫን ይቀበላሉ። ይፈራቸዋል። ሰይጣን ሞር ክሎዝ የሆኑ ሰዎችን ነው የሚፈራው ጋር የየሰው ደግሞ ከእግዚአብሔር ጋር ያለው ህብረት እኩል አይደለም። አንዳንዱ ሰው ከዚህ እስከ ሱዳን የራቀ ነው ከእግዚአብሔር ጋር፣ አንዳንዱ ሰው እስከ አዲስ አበባ፣ አንዳንዱ ሰው ደግሞ በጣም ክሎዝ ነው። በጣም ሪሌሽኑ ስትሮንግ ነው። ጌታ ጋር ያለው ህብረት በጣም የጠነከረ ነው። ዳዊት ከእግዚአብሔር ከአምላኩ ጋር ያለው ህብረት ጠንካራ ነው። ከተማ ቢቃጠል ሐሳብ አልቀየረ። ሚስቶቹ ቢማረኩ ሐሳብ አልቀየረ። የፊልስጤም አለቆች አንፈልግም ቢሉት ሐሳብ አልቀየረ። ኤፉድ አምጡልኝ አለ። አባቴን ልጠይቀው አለ። የሚያዋጣኝ እሱ ነው አለ። ኤፉዱን ለብሶ ተንበረከከ። አባባ አለ፣ ልከተላቸው ወይ አለ፣ ማስጣ ልችላለሁ ወይ አለ። ከተማ ሲቃጠል ዝም ያለ የመሰለው ጌታ መጣ እንዲህ አለ። ተከተላቸው አለ፣ ታስጥላቸዋለው አለ። ዛሬ እግዚአብሔር እንዲልሃል ተከተል፣ ታስጥላለ ስመት በጸሎት ታስጥላለ። ውጣ ታስጥላለ። ሰይጣን የበላውን ታስጥላለ። ቤተሰብህን ታስጥላለ። ስራህን ታስጥላለ። አገልግሎትን ታስጥላለ። ከዳዊት ጋር የነበሩት ማልቀስ እስከሚያቅታቸው ድረስ በጣም የፌሎሺፕ ልዩነት መኖሩን የምታውቁት ኢሚዲየትሊ ሰዎቹ መፍትሄ የሆነ ያዩት ዳዊትን በድንጋይ ወግሮ መግደል። ኢየሱስ እኮ የፈወሰው ያበላው ሰው እኮ ስቀለው ስቀለው ያለ ሰው ያላችሁ በሰው ላይ ሰዎችን እንወዳለን እናከብራለን፣ ግን በሰዎች ላይ ትረስት አታደርጉ። በህይወት ዘመናችሁ በሰዎች ላይ ልባችሁ አይጣል። ለምን መሰላችሁ? አንድ ሚስቴክ ካዩባችሁ ሰዎች እናንተን አይለቋቸው። ህይወታችሁ ነው የሚፈልጉ አብሮት የነበረ ዳዊት የቀየራቸው እዛ ውስጥ የዳዊት ሀያላን አሉ እኮ የዋዛ ሰዎች አይደሉም። እግዚአብሔርን የሚያውቁ ናቸው። ምን አሉ ዳዊትን በድንጋይ ወግረን እንግደለው ብለው ተማከሩ። ከለቅሶ በኋላ ኢሚዲየት ወደ እሱ የዞሩ ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ ይለ አይ እኔ አንድ ነገር ልንገራቸውም። መንፈሳዊ ብርታት ያለው ልባችሁ ላይ ነው። ጾም ጸሎታችሁ ውስጥ አይደለም ስብከታችሁ ውስጥ አይደለም። መዝሙራችሁ ውስጥ አይደለም። ልባችሁ ከወረደ ዋጋ የላችሁም። ልባችሁ ከበረታ ግን ከተማ ቢቃጠል፣ ከተማ መልሶ ይሰራል። ልባችሁ ከበረታ ግን የተበተነገ ነገር ይመለሳል። ለዚህ ነው የህይወት መውጫ በርሱ ነው አጥብቀ ልብህን ጠብቅ የሚለው እግዚአብሔር ቃል። የልባችሁ ስታተስ እንዳይወርድ ተጨነቁ። በዙሪያችሁ ያለ ነገር ሁሉ የፈለገበት ይግባ የልባችሁ ሌቭል ግን እስቲል በእግዚአብሔር ግለት ውስጥ ካለ ምንም ነገር ከሌላችሁ እመኑኝ፣ ትመልሱታላችሁ፣ ታመጡታላችሁ፣ ትሰሩታላችሁ፣ ትገነቡታላችሁ። ስለዚህ እግዚአብሔር ተስፋ አይቆረጥበትም። ዳዊትን ሊገሉ ሲሉ፣ ዳዊት ግን በአምላኩ በእግዚአብሔር ምኑን አበረታል? እጁን አይደለም ልቡን ምክንያቱም የህይወት ምንጭ ያለው በልብ ውስጥ ነው። የክርስቲያንና የአገልጋይ ድል ያለው ልብ ውስጥ ነው። ልብ ካልደነገጠ ምንም አትሆንም። እመነኝ፣ እያጣ እየታመምክ ልብ ካልወረደ ምንም አትሆንም። ልብ እግዚአብሔር ደግሞ እንዲህ ነው የሚያደርገው፣ ከባባል ነገሮቹ ስታልፉ ልባችሁ ጢም ያለ ሰላም፣ ልባችሁ ጢም ያለ እልልታ፣ ልባችሁ ጢም ያለ ጸሎት፣ ልባችሁ ጢም ያለ መዝሙር። ክስተቱ በጣም ከባድ። ዳዊት ግን በአምላኩ በእግዚአብሔር ምኑን አበረታ? ልቡን አበረታለ። አይ ጾም ጸሎትና ጸሎታችሁ አቅም ሲያጣ ልባችሁን ቼክ አርጉ። ልባችሁ ከወረደ አትችለውም። በቃ አትችሉ ምንም መንፈሳዊ ነገር ማድረግ አትችሉም። ልብ ውርድ ባለበት አቅጣጫ እንዲያውም ያስጠላል። ቸርቹ ያስጠላል፣ ጸሎቱ ያስጠላል፣ ጾሙ ያስጠላል። ሁኔታው ከመምጣቱ በፊት ልብህን ብድግ የሚያደርግ ነገር ፈልግ። እግዚአብሔር ሆይ ልቤን ወደ ቦታው መለስ፣ በአንተ ላይ ወደ መታመን፣ አንተን ተስፋ ወደ ማድረግ ለዚህ ነው የሕይወት መውጫ በአጥብቀ ልብህን ጠብቅ ይላል። አየህ ኪፕ አፕ ማድረግ ያለብን ልብህን። ይሄ ራሱን የቻለ ትምህርት ነው። ሌላ ጊዜ ይገባል። እግዚአብሔር ባይዘወይ ወይ ልባችን ውስጥ የተከማቹ ነገሮች እያሉ ክብር ይዞ አይመጣም። አንዳንድ ሰው ቂመኛ ነው በልብ። አንዳንድ ሰው ይቅርታ አያደርግም በልብ። ልብ ውስጥ ኮተት ሰብስቦ የሚኖር ሰው ብዛት ልቡ የተጨናነቀ ሰው ብዛት እግዚአብሔርን አይልመጣም ይላል ለምን እነዚህ ነገሮች እኔ ይዤ ከምመጣው ክብር ጋር አብሮ አይሄድም አውጣ ይላል ይቅርታ ሳታደርግ ክብር አትጠብቅ ትንቢት አትጠብቅ መገለጥ አትጠብቅ ልብ ቆስሎ ክብር አትጠብቅ በረከት አትጠብቂ ለምን ልብሽ ውስጥ ያለው ያ ቁስል የእግዚአብሔርን ፕሬዘንስ ሲከለክለው። እግዚአብሔር ብቻውን ዘና ብሎ መኖር የሚፈልገው በልብ ውስጥ ነው። መንፈስ ቅዱስ እንደ ወራጅ ውሃ መንፈስ ቅዱስ እንደ ወራጅ ውሃ ሲፈልግ ሲመላለስ፣ ልብ ንጹሕ ሲሆን ትንቢት ለአንተ ይመጣል። መገለጥ ለአንተ ይመጣል። ልቡን ካበረታሁ በኋላ ኤፉድ አምጡልኛል። ኤፉድ የጸሎት ልብስ ነው። ወደ እግዚአብሔር ፊት የሚቀረብበት ልብስ ነው። የፉዱን ለበሰና እግዚአብሔርን አጭርና ግልጽ ነገር ጠየ ይውላችሁ። በማንኛውም ሁኔታ ውስጥ ስታልፉ ለውሳኔ አቸኩሉ። ዲሳይድ አታድር። የሆነ ነገር ሲፈራርስ በራሳችሁ ኢሚዲየትሊ አክሽን አትውሰዱ፣ አትውሰዱ። ቆም ብላችሁ በዚህ በፍርስራሽ ክምር መካከል እግዚአብሔር ምን ይላል በሉ። በዚህ መከራ ውስጥ እግዚአብሔር ምን ይላል በሉ። እዚህም ጠብቃችሁ እገሌንም ጠብቃችሁ የሆነ ነገር ጠብቃችሁ ዝም ዝም ካለ እግዚአብሔር ተውቶኛል አትበሉ። እግዚአብሔር ምን ይላል በሉ። እግዚአብሔር ሆያል አሁን ከተማው ተማርኳል። የሉም ቀረብ ባለና እግዚአብሔር ሆያል ልከተልው ማለት ዝም ብዬ ድካም እንዳይሆንብኝ፣ አለ ዳዊት። በጣም የገረ ዝም ብዬ ሩጫ እንዳይሆንብኝ፣ ልከተላቸው ወይ ተከትዬ ብሄድ ያዋጣኛል። ኢሚዲየትሊ ከተማ በፈራረሰበት ምድር በፂግላግ ምድር እግዚአብሔር መጣና ለዚያ ዳዊታል ባሪያዬ ዳዊታል ተከተላቸዋል። ከጃቸውም ምን ትላላል? ታስጥላች አንድም ነገር ሳያበላሹት ይዘት መለሳለ ዳዊት ጉዞ ጀመረ። ስድስት መቶ ሰዎችን ይዞ ቤተ ክርስቲያን ሁሉንም ይዛ አትዘልቅም። አንዳንዱ ሚንጠባጠባል። አትደንግጥ ሚንጠባጠቡ። አረ ከሪቨርም ሲንጠባጠብ ከእኔም ቤተ ክርስቲያን ሲንጠባጠብ እኔም ካደግኩበት ቤተ ክርስቲያን ሰው ሲንጠባጠብ አይቻል። የእግዚአብሔር ሲዝንና የእግዚአብሔር ግሎሪ ማያስቀጥላቸው ሰዎች አሉ። ከዛኛው ሲዝን ጋር መሄድ የማይችሉ ሰዎች አሉ ከዛኛው አይነት የአገልግሎት ታይፕ ጋር የማይሄድ ከማስጣል ጋር ምርኮን ከማስመለስ ጋር ማሄዱ ሰዎች ነበሩ። ነዳዊት ማ ከዛ ወንዝ ሊሻገሩ ሲሉ ሁለት መቶ አንሻገርም፣ ደከመናል፣ አልቅሰንም ከተማም ተቃጥሎ፣ አሁን ደግሞ በምናብ ዳዊት ነዋ ድምፁን የሰማው ተስፋ በሌለው ነገር ለማስመለስ አንሄድማል ዳዊት ሁለት መቶውን እዚህ ጠብቋል። ወንዝ የማይሻገረው የማይቀጥለውን ሁለት መቶ እዚህ ጠብቃል። አራት መቶ ትሄዳላችሁ ሲባል እንሄዳለን። አንድ መንፈስ ነው ያለናል። አሜን በሉ ባካል፣ አሜን በሉ ባካል። ዳዊት መሄድ ጀመረ። ምሪት አለ። እግዚአብሔር ይሁላችሁ፣ ይሁላችሁ። በሚሆነው ነገር እግዚአብሔር እንደማይደነብር የምታቁት፣ እንደማይጨነቅ የምታቁት፣ ስለ ሁኔታው መቀየር ሳይሆን እግዚአብሔር የሚናገረው ስለ ሌላ ነገር ነው። እግዚአብሔር የሚናገር እግዚአብሔር ስለተቃጠለችው ከተማ አይደለም የተናገር። ኦልሬዲ ኢትስ ደን አልፏል። በከባባድ ሁኔታው ስታልፉ እግዚአብሔር አልፎ ነው የሚናገር። አሁን ሰውየው ስለ ቤት ኪራይ ነው የሚጨነቀው። የሚመጣለት ትንቢት ግን ጂፕላስሪ ምናምን ትሰራለ ሚል። ሰውየው ስለ ታክሲ ነው የሚጨነቀው። እግዚአብሔር ግን ምንድነው የሚለው? አዲስ ታርጋ ምናምን ነው የሚለው። ይሄ የእግዚአብሔር ኔቸር ነው። ያንን ሲቹዌሽን የሚመጥን ነገር አይናገር። ስለ ተቃጠለ ከተማ አይደለም እግዚአብሔር የሚና። ተከታተል። ታስጥላል እንዴ? እግዚአብሔር ሲሄድ ለምን ዝም አለ? ከተማው ሲቃጠል ለምን ዝም አለ? ዳዊትን ለሌላ ክብር እያዘ እዚ ጋ ከፊልስጤማውያን ተገፍቶ ወጥቷል። መዋጋታ ትችል እግዚአብሔር ግን ምን ሊያሳይ የማስጣል ቅባት አለ፣ ምርኮን የሚያስመልስ ሃሌሉያ። ምትያውቃል ዳዊት የቅባት ሰው ነው። ሲሄድ አንድ ግብፃዊ ሰው መንገድ ላይ የተጣለ ሰው አገኝ። እግዚአብሔር ገባ ለአንተ አንዳንዱ ደግሞ የሚያንጠባጥበው ነገር አለ። ምንድነው? እረ እኔ ዛሬ ሶስት ቀን ምናምን የአማሌቅ ንጉሥ ጺቅላግን አቃጥሎ ሲመጣ ታምሜ ነበራል። ጥሎኝ ሄዳል። በኢየሱስ እግዚአብሔር ከዛም ያስጥላል እና የት ነው ያለው? ጌታ ካልገደላችሁኝ፣ ይነግራል። ዳዊት ይህን ሰው ያብሉት፣ አክሙታ አለ። መረጃ አለዋል። የሰማይ መረጃ ብቻ ሳይሆን ደግሞ ከሰዎች የሚሰማ ሰው ነው ዳዊት። አሜን አትሉ? ጎበዝ መሆን አለባችሁ። አሜን፣ ክብር ለጌታ። ከዛ ማትገሉኝ ከሆነ አሳያለዋል። ለሰውየው ማታ ቀጥ አረገና ወሰድ። በጣም የሚገርማችሁ የመጣባቸውን ጉድ ያላወቁ የአማሌቅ ሰዎች ዘርፈው በልተው አንድም አላጎደሉም። በጣም እግዚአብሔር ባይዘበው ያንተን ነገር አንተ ጋር ብቻ ሳይሆን ጠላት መንደር እንኳን እግዚአብሔር እንዲጠበቅ ያደረግ፣ ሳንቲም ሳይሸረፍ ሂሳብ ሳይጎድል። ከዛ ይጠጣሉ፣ ይጨፍራሉ፣ ይጫወታሉ። ዳዊት ደግሞ ስትራቴጂክ ሰው ነው። መቼ ጦርነቱን ጀመረ? ማታ። ከማታ ጀምሮ እስከሚቀጥለው ቀን ማታ ድረስ መታቸው ይላል። በየስ ይሄ ትንፋሽ ማሳጠር ይባል። አሜን! አትሉም? አንድ እግዚአብሔር ሰው ሲናገር አጋንንት አለ። የአንድ ጀነራል ኳሊቲ አለ፣ ጠላት የመዋጋት ፍላጎት እስከማ እስከሚል ማለት የመዋጋት ፍላጎት እስከሚያጣ። አሜን! የአንዳንዶቻችን አገልግሎት እንዲህ ነው። ሰይጣን የመዋጋት ፍላጎት እስከሚያጣ እኮ ነው የምናንጫጫው። አሜን! በቃ አልፈልግም እስከሚል ሸኘኝ ይላል። ኮመት ሸኝ ሸኙኝ ይላል። የመዋጋት ፍላጎት ይሄ ምቶ አደገኛ ነው። አሜን የእኛ ቸርች ምጽኤ እንደነገራችሁ ጠጅ ቤት መደዳ ነው ነበር። እንዳለ ጠጅ ቤቱ ተዘግ እንዳለ ጠጅ ቤቱ በአራት ሰዓት ወጣቶች ድንጋይ ላይ እየሸኑ ምናምን እየሰከሩ ነው። ይሄ ጠጅ ቤት ዘግቼ አንድ ሶስት ቀን ከጉባኤ ስገስስ ከዛ ወደቃ ሶስት ቀን አመጡ አንድ እንዲያውም ይሄ እንትኑን ብርሌውን ሰባብረው፣ እኛ ከሴጣን ጋር ነው እንዲህ የምንጠጣው ብለው አሜና ትሉ። ምን የለም አሁን አንድ ጠጅ ቤት የለም፣ በቃ መዋጋት ፍላጎት እስከሚያጥ። ይኸውልህ፣ የደሊቨራንስ አገልግሎት ይሄ ማድረግ ያለብህ መዋጋት እስከማይችሉ ድረስ ማለት በቃ እስከሚሰለቻቸው ክርስቲያን መዋጋት ያለበት ሰይጣን ፍላጎት እስከማይኖርን የጸሎት ተቃውሞ ሶስት ጊዜ አይደለም፣ በቃ እስከማይፈልግልህ በሌሊት ጸሎት ተስፋ ልታስቆርጦ ይገባል። በጾም ጸሎት በጉባኤ አፍነ ልትይዞ ይገባል። አፍነ በቃ ትንፋሽ የሚያስቆርጥ አሜን። ዳዊት ከማታ እስከሚቀጥለው ማታ መታቸው ይለል፣ ያለ ማቋረጥ በኢየሱስ። ምን አይነት መንፈሳዊ ኢነርጂ ነው? ከተቃጠለ ከተማ የወጣ ሰው፣ ዲስሪስፔክት የተደረገ ሰው ሪጀክት የተደረገ እኔ፣ ያውላቸሁ አንድ ነገር ንገር። በጣም ስትደክሙ ጌታ ሆይ በቃ እንደወደድክ ስራብኝ በሉ። ማይትሊ የእግዚአብሔር ክብር በእኛ የተገለጠ ጾም ጸሎት የጸለይን ጊዜ አደለ ማይትሊ የእግዚአብሔር ተአምራት የተገለ የደከምን ጊዜ ነው። እግዚአብሔር ድካምን ይፈልጋል። ለምን መሰለ? አትወራጭማ እኔ ያረግኩ አትልማ በእውቀቴ ነው አትልማ። ያኔ እግዚአብሔር የሚገነድሰውን ይገነድሳል። ከማታ ጀምሮ መታቸው ይላል። ከዛስ መምታት ብቻ ሳይሆን የአማሌቅ ሰዎች የማረኩትን በሙሉ አንድ በአንድ ከእጃቸው አስጣለ ይል ሚስቶቹንም አስጣለ፣ የዛ አብረውት የነበሩትን ሰዎች ልጆች አስጣለ፣ ንብረት አስጣል፣ በጉን ላሙን፣ ኤቭሪ ነገር። እኔ በምን ያክል ጊዜ ነው ሴሌክት አድርጎ የለየው? ምክንያቱም በጣም ብዙ ምርኮ ነው ማርከው የነበሩት እነዛ ግን በጣም ጃያንት ነው የነበሩ። ቶሎ ቶሎ የራሳቸውን ሴሌክት አረው አልተበላ። ከዛ እንዳሉት ዳዊትም ከተማረከው አንዳች ያላስመለሰው ነገር የለ፣ ኤቭሪቲንግ ሁሉንም ነገር አስመለሰ። ከዛ የዳዊት ሰዎች አራት መቶዎቹ ምን እያሉ ይሄ የዳዊት ምርኮ ነው እያሉ መንዳት ጀመሩ። በፊት የምትነዳው ነገር አለ። ይሄ የማን ምርኮ ነው? የዳዊት ምርኮ ነው። ዳዊት ሁሉን ይዞ ከመጣ በኋላ ወደ ፂግላግ ሲመጣ ሁለት መቶዎቹ የቀሩት ሊቀበሏቸው ከወንዝ ማዶ ሲመጡ አራት መቶዎቹ በፍጹም አይካፈሉም፣ ሚስቱንም አይወስድም፣ ልጁንም አይወስድም። ዳዊት ቆመና ኖ ኖ ነዋል። ከዚህ በኋላ አንድ ህግ ይሆናል የተዋጋና እቃ የጠበቀ በሙሉ እኩል ነው የሚካፈለዋል። በጣም ዳዊት እኮ የሚገርም ማይንድን ያለ እያንዳንድሽ ምናምን አላለ። አካፍሏቸዋል አካፈሏቸው። ከዛ በኋላ ተካፍለው ሲመል ያ ህግ ሆኖ ቀር። ወደ ኢየሩሳሌም መልእክት ላከ የእግዚአብሔር ምርኮ ነው ብሎ በኢየሩሳሌም ላሉ አባቶች ደግሞ ስጦታላ። ከሚገርም በጣም ጊቪንግ ነበረው፣ ሼሪንግ ነበር። ምርኮን እግዚአብሔር ሲያስመልስ እነዚህን ነገሮች ማወቅ አለባቸው። መስጠትን ሼር ማድረግ ብዙ ነገር አንተ እዚህ ሆነ የዘር ማንዘርን ነገር ታስጠላል።